እንግዲህ እዚህ ቲክቶክ ላይ ንጽጽር የምትሰሩ ወንድም ናእህቶች ትልልቅ ሃይማኖት መምህራንን የምትሉ በጣም ብዙዎች ማቃችሁ፣ እኔ ጉዳይ ዲያ ወደ እስልምና ሃይማኖት በመግባት ላይ ነኝ። እስልምና ሃይማኖትን ለመቀበል በሙሉ ልብ በሙሉ ሀሳብ ዝግጁ ነኝ፣ በጣም ዝግጁ ነኝ። እያለቀስኩ አይደለም፣ በጣም ደስተኛ ሆኜ በጣም እውነቱ ገብቶኝ ለሌሎችም መናገር የምችለው የፈለገውን ጥያቄ ቢመጣ የገባኝን እውነት ለማስረዳትና ለመመለስ በጣም ዝግጁ ከመሆን አንጻር ፐርሰናሊ ከጠየቃችሁኝ ለማለት ነው። እኔ የገባውበትን ምክንያት ለምስክርነት ለመስጠት በጣም ፈቃደኛ ነኝ ወንድም እና እህቶች። እንግዲህ አሁን ሁሉንም ነገር ተናግሮ እንደዚህ ነው እንዲነው ማለት እና እንትን ማለት አልፈልግም። እንትንም ፖለቲካ የሚሰሩም ሰዎች ስላሉ የሆነ ጉዳይ ዲያ እንዲነው እንዲነው እውቅና አልፈልግም። በጣም ይቅርታ አድርጉልኝና እስልምናን የምቀበለው ምናልባት ኢምራንን ካገኛችሁልኝ በጣም ስለምወደው የምወዳቸው ሰዎች እዚህ ቲክቶክ ላይ አሉ ንጽጽር አብረን ከበፊት አንዳንድ ነገር እንትን ብለናል፣ አሳልፈናል። አረ ይህ ነው የምለው ምክንያት እኔ ፈለገ ንጽጽር የሚሰሩ ልጆች እዚህ ቲክቶክ ላይ ያሉ ሰዎች የምትሄዱ የምንሄድበት፣ እኔም ስለነበርኩበት የምንሄድበት ርቀት ምንም አናገኝም፣ ምንም አናገኝም። እንደኔ ልባችሁ አይሰበርም፣ ቆይቶ ግን መሰበሩ አይቀርም። ልትቆዩ ትችላላችሁ? ትንሽ ጊዜ ይወስድባችሁ ይችላል፣ ይረዝም ይችላል፣ ምን ሊል ይችላል። ግን የሆነ ታይም ላይ የሆነ ጊዜ ላይ እየገባችሁ ከመጣ ቁራንን ቁርአንን የምታነቡና ሐዲስን የምታነቡ ከሆነ እውነታው ይገባችኋል። ወደ እውነታው ልባችሁ ያዘንብላል የሚል መልእክት አለኝ ባጭሩ። ምን ባጭሩ፣ በጣም አረዘምኩት ወንድሞቼ። የምትሉት ነገር ካለ የምትሉትም በሉና፣ ኢምራን በጣም ስለምወደው መጨረሻል ሻዳ እንግዲህ ከኢምራን ጋራ እንይዛለን፣ በፍቅር ማለት ነው። በፍቅር እንግዲህ፣ እንደ እኔ እስልምናን የሚጠላ የለም ጋይስ። እኔ እኔ አለብኝ ጥላቻ። ስልኬን ከፍቼ ባሳያችሁ ወይ እኔ የተወያየሁባቸው የጻፍኳቸው። አንዴ እንደውም ወሂድ ኡስታዝ፣ ወሂድ ተቆጥቶ የሆነ ነገር ተናግሮ ነበረ አላህ እጅ ምናምን አድርጌ ሰርቼ ሁሉም ክርስቲያኖችም እንትን ሲያደርጉት ነበረና ይላል ዚ አይን እዚ ጋ ግርጅ ምናምን እያልኩል በጣም ነቢዩ መሀመድ ላይ እስልምና ላይ ብዙ ነገሮችን ርቀት ይጃሉ። እኔ የሄድኩበትን ያህል ርቀት ማንኛውም ክርስቲያን ሊሄድ አይችልም። ማንኛውም ቢሄድም መጨረሻ እስልምና ነው የሚቀበለው። በህይወቴ ማረሳት አንድ ሙስሊም ስቅስቅ ብላ ለቀሰች ስለ ነቢዩ መሀመድን ስሳደብ ሰምታ በቃ የማቀርበው ስለሌለኝ የምናገረው ስለሌለኝ ትንምለው ጠይቄ ጠይቄ ሁሉንም ስለጨረሱ የሆነ ነገር ሳሳያት ልጅቷ አለቀሰች። ወላሂ እስልምናን እንደው አላህ ይስጥ በተረፈን ምን ልበልህ ብላ በቃ ምንም አላለችም፣ ጥላ ሄደች። ከዛ በወቅቱ ትንሽ ምንም አልተሰማኝም ነበረ። ብዙ ሰዎችም ቴክስት ስለሚያደርጉ ስድብ ምንም ምንም እያዘንኩ አንዴ ማነው እፎይ ፎይ ላይቭ ገብቶ ስሙን ቀይሮ ነበረና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበረና ሻይ ቤት ቁጭ ብዬ የሻይ የጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነቢይ ይላል እና እኔ የገባው መሰሌ ላይቭ ምክንያቱም እኔ በፊት አደርገው ነበረ እሱ ከሱ ላይቭ እዚህ ከመምጣቱ በፊት እና ቲ ብዬ ይህ ነገር እኮ ይህ ነገር መቅረት አለበት እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማደርገው ስህተቱን ስለማውቀው በጣም ልቤ እንትን አለ በጣም አዘነ እንደዚህ አይነት አካሄድ መጨረሻው ምንም ውስጥ ልብ ልብ መስበር ነው። ያስቀምጣለሁም ብቻ ግን ስሊክ የሆነ ማመንም ከብዶኛ። ወላሄ መልካም ይቀለኩ አይደለም። ማመንም ከብዶኛ፣ ብዙ ነገር ተቀላቀለ። ስሚት የተሰማኛለው። አልሐምዱሊላህ። ዋናው ልብህን አላህ ክፍት ሳደርግ እሺ እሺ፣ እሺ፣ እኔ የምለውን ከኔ ተከትለ እሺ

አላሁ አክበር አላሁ አክበር አላሁ አክበር። አሁን አንተ ወንድሜ መልካም ሐሳብ፣ አልሐምድላ ወደ እስልምና ገብታህ ማታ አንዴ በአማርኛ ደግሞ እንበለው። ከአላህ በስተቀር ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። በሐቅና በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። ነብዩ መሐመድም ነብዩ መሐመድም የአላህ ባሪያና የአላህ መልክተኛና የአላህ ባሪያና መልክተኛ መሆናቸውን መሰክራለሁ። የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር። ጉዳይዳ ሀሳብ እንግለጽና ሻላ ቀዲ ደግሞ የምነው ነገሮች አሉ ቀጥ ምን ሀሳብ። እሺ አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ረቢል ዓለሚን ክብር ምስጋና ለአላህ ለዓለማቱ ጌታ ጉዳይ ዲያ አላህ ያጽና እስቲቃማውን ይስጥ ነው የምለው። ሁላችንንም አላህ ያጽናን። እንግዲህ እኔ እንጃ በቃ የአላህ ሥራ የሚገርም ነው። አልሐምዱሊላህ። እንግዲህ አንተ ካሁን በኋላ እንደተወለደህ ህፃ ልጅ ነህ። እንግዲህ አሁን ሻሃዳ በያዝክበት ቅጽበት ላይ አላህን በብቸኝነት ለማምለክ ፈቅድክ፣ እሱን ለመያዝ፣ እሱን በመያዝ እሱን በማምለክ የዘላለም ለመያዝ ወሰነ እርምጃን ሀብ ላይ ጀምራል አላህ ደግሞ ከዚህ በፊት የሰራቸውን ሀጢአቶች ጠቅላላ ምሮክ ልክ እንደ ህፃን ልጅ ነው ልክ እንደ ህፃን ማለት ነው ምንም ኃጢአት እንደሌለበት እና አላህ ጽናቱን ይስጥክ ነው የምለው አይ ቲንክ አንተን እንዲያወራ ማለት ይከብዳል እና ኢምራን ብታወራ ነው ደስ የሚል ግን ጊፍተሮች ጊፍት አትስጡኝ ጊፍት አልፈልግም በእናታችሁ ለሌላ ነገር እንዳይመስል ሰዎች እንደዛ እንዳይመስላቸው ምነግራችሁ ምንም ነገር ስህተትም አታገኙበት። ሃይማኖት እስልምና ነው። ማን የአለረህማን ምዕራፍ አለ እና ካላህ ፍጥረታቶች በምን ታስተባብላለህ እያለ የሥነ ፍጥረት አፈጣጠርን እየተናገረ የሚናገር ቃል ነው። እሱን እያየው የሆነ ነገር አይምሮዬን ሲቆጣጠረው እና በጣም በቃ ራሴን መቆጣጠር አቅቶኝ ቆምኩ። በጣም ብዙ ጊዜ ቁርአንን በተቃራኒ መንገድ በክፉ ነገር በብዙ ነገር አንስቻለሁ እና በዚህ መንገድ አልሰማሁትም። እና የአላህን ሥነ ፍጥረቶች እያሳየ ሁሉንም ነገር ሲዘረዝረው ብርሃኑ የሆነ ብርሃን ይታየኛል፣ ግን ደግሞ እኔ ተጋርዶብኛል እና ቆሜያለሁ እና ለረጅም ሰዓት ቆሜ ይህን አጋጣሚ መጡ ልጁ ነካ ነካ አርጎኝ ነው የነቃሁት። እና የሆነ የሚስበኝን ነገር ማመንና መቀበል አልችልም። በጣም አስቸጋሪ ነገር፣ ማለፍ የከበደኝ ነገር ይሄ ነው። የማምነውን ነገር አልፈልገውም። የምፈልገውን ነገር በጣም የምፈልገውን ነገር አልፈልገውም። የማልፈልገው ነገር ነው። ብዙ ጊዜ የሚሆኑ በሕይወቴ ላይ እና በኋላ ይሄ ነገር መሰበር አለበት ማለት ነው እና ስለ እስልምና ብዙ አላውቅም። ብዙ ገና እውቀቱ ጥልቅ እውቀት ይፈልጋል ጥልቅ እውቀቱ የለኝም፣ ግን ክርስቲያን ወንድሞችና እህቶች እኔ እንደ እኔ በጣም እስልምና ላይ እንግዲህ ንጽጽር ማድርግ ያለው ብዙ ክርስቲያኑ ሙስሊሙ መጥቶ ጥያቄ ይጠይቀኛል። ብዙ መልስ መልስ አለው ብዙ ነገሮችን አይቻለው። ብዙ መጽሐፍቶችን አገላበጭ አለው እና የእኔ ልብ ከተሰበረ መቼም እኔ አሁን ንጽጽር አላደርግም። ከዚህ በኋላ ንጽጽር ላደርግም አልመጣውም። ነገር ግን ይሄ በቂ ነው ጉዳይ ዲያ እስልምና ውስጥ ገባ የሚለው ብቻ በቂ ነው። ምክንያቱም በፍጹም ከእናንተ በላይ እስልምናን እኔ መጥፎ በብዙ ነገር አውቀዋለሁ። መጥፎ ነው ብዬ ያሰብኳቸው የሰበሰብኳቸው ሁሉ እኔ ጋር አሉ። እና ብዙ መንገድ ሜዳ አይጠበቅባችሁም፣ ብዙ ርቀት ሜዳ አይጠበቅባችሁም። ይኸው ጉዳይ ዲያ አለ። በቃ እኔን አይታችሁ ብቻ ይበቃል። ከስብከቱ ውጭ አንዳንድ ሰው ንጽጽር ላይ ብትመጣ የሚሉ ሀሳቦች ስላሉ ማለት ነው ማገዝ ካለብኝ ክርስቲያኑ ወንድም እህቶች፣ እዚህ ያሉት ሁሉ እናንተ ወደ እስልምና እንድትመጡ እና አንድ አምላክን እንድታመልኩ ከውዝግብና ውጥንቅጡ የጠፋውን አስተምሮት ግራ የተጋባ ሁሉም በቃ እንደው ተጨቃጭቆ ተጨቃጭቆ ተጨቃጭቆ መፍትሄ ያጣበት ከዚህ ነገር ራሳችሁን ነፃ እንድታደርጉ ጉዳይ ዲያንን በቃ ተመልከቱት። እኔ እኔ በጣም ቀናነኝ። ለፕሮቴስታንቶችም ፍቅር አለኝ፣ ለኦርቶዶክስም ፍቅር አለኝ። ሁሉንም በቀናነት አብሬ ሳወያይም ነበር አንድ ላይ ብዙ ብዙ ሰዎች ያቆኛል። የማያቀኝ የለም፣ ምንም ነገር ስህተትም አላገኝበት። መቶ ፐርሰንት የምነግራችሁ ምንም ነገር ስህተት የማታገኙበት ሃይማኖት እስልምና ነው በአምላክ አምልኮ ስነ ስርዓት ላይ እጅጉን የጸዳ ምንም አይነት የተደራቢ ምንድ ነው ጉቦ ወይም ደግሞ ባላንጣ የማያስፈልገው ተጨማሪ የማያስፈልገው እናንተ ጸልያችሁ የሚምራችሁ አምላክ መለኮታዊ አምላክ የሆነ ብዙም አይነት ነገር የሆነ ጠመዝማዛ መንገድም ሳትሄዱ ግልጽ በሆነ መንገድ የምታምኑት የምትቀበሉት ሃይማኖት እስልምና ነው፣ እና ይህንን ብቻ ነው አድቫይዝ የማደርገው በተረፈ በጣም አመሰግናለሁ። ብዙ ሰዎች እንግዲህ ሀሳብ የሰጣችሁኝ ከልብ አመሰግናለሁ። አዲስም ሌላ የምለው ነገር የለም ወገኖቼ፣ ቴንክዩ